ሰላም ጤና ይስጥልኝ ውድ የቻናል ቤተሰብ ተከታቶች በዛሬው ሁለት ሰኔ አምስት አስረኛው 2017 ዓመተ ምህረት በባህር ዳር ከተማ ሰላማዊ ሰልፍ እየተካሄደ ነው። ለመንግስት ድጋፍ በመስጠት ለሰላም ዘብ እንቆማለን እያሉ ሰላማዊ ሰልፍ እያካሄዱ ይገኛል ማለት ነው። በተለይ በባህር ዳር ከተማ በተለያየ ክፍለ ከተሞች እየተወጣጡ የሃይማኖት አባቶች እንዲሁም ከፍተኛ አመራሮች እንዲሁም የህዝቡ በተገኘበት ሰላማዊ ሰልፍ እየተካሄደ ነው። በተለይ በባህር ዳር ከተማ ውስጥ በመካሄድ ላይ የሚገኙ ሶስተኛው የኢትዮጵያ የሃይማኖት ተቋማት ጉባኤ ሀገር አቀፍ ስብሰባ ኮንፈረንስ በተዘጋጀለት በዚህ ሰላማዊ ሰልፍ እያካሄዱ የሚገኝ ሰላማዊ ሰልፍም እንግዲህ የተለያዩ መፈከሮችን ዘዋን ለሰላም ዘብ እንቆማለን በማለት ከመንግስት ጎን ለሰላም ዘብ እንቆማለን በማለት የተለያዩ መፈከሮችን በማስተጋባት ወደ ተዘጋጀላቸው የኮንፈረንስ ስታዲየም በመግባት ላይ ይገኛሉ ማለት ነው። እጅግ በጣም በሚገርም ሁኔታ ከዛ በፊት ግን ሰላማዊ ሰልፍ እንዳይካሄድ የተለያዩ በሶሻል ሚዲያዎች ሲዘዋወሩ የነበሩትን ማስተባበቹን ሁሉ እየተመለከትን ነበር ነገር ግን ይህ ማስተባበዎች ሳይገድብ ህዝቡ ግልብ ጥሎ በመውጣት ለመንግስት ድጋፋቸውን ለሰላም ዘብ እንቆማለን በማለት በዛሬ ሁለት ሰኔ አምስት 10 2017 ዓ.ም እንዲህ በሚያምር ሁኔታ ግልብ ጥሎ ወጦ ለመንግስት አለኝታቸውንና ድጋፋቸውን እያስተጋቡ ይገኛሉ ማለት ነው። እጅግ ደስ በሚል መልኩም ስለዚህ ሰላም ያስፈልግለው የኢትዮጵያ ሰላም ይብዛ እያለ ስለዚህ ህዝቡ እየተረዳ ከመንግስት ጎን እየቆመ እንዲህ እየተመለከት ነው የሚገኘው። ሌላኛው ጉዳይ በጣም አነጋጋሪ የሆነው ደቡብ ኦሮሚያ ጉጂ ቦረና ዞን ተብሎ በሚታወቀው በርካታ የሸኔ ታጣቂዎች ለመንግስት እጃቸውን እየሰጡ ገብቷል። ማለት ነው የሚያስፈልገው ሰላም ነው። እንግዲህ በርካታ እጅግ እጅግ በጣም በርካታ የሚባል ደቡብ ኦሮሚያ ጉጂ ቦረና ዞን ተብሎ በሚታወቀው በኦሮሚያ ክልል ማለት ነው በርካታ የሸኔ ታጣቂ ሲገቡ ደማቅ አቀባበል ተደርጎላቸዋል። ስለዚህ አሁን በአጭሩ በአማራ ክልልም በኦሮሚያ ክልል ወደ ሰላም እየመጣ እየተመለከተ ነው ማለት ነው። ስለዚህ በዛሬ ሁለት ያየነው ይሄ የሰላማዊ ሰልፍ ድጋፍ በባህር ዳር ከተማ አንዱ ማማላከቻ መንገድ ምንድን ነው ለሰላም እንግዲህ ህዝቡ ያለውን ቁርጠኝነት በግልጽ የተመለከትንበት መሆኑ ነው። ስለዚህ አፋኑ ለህዝብ ነው መወታገሉ የሚለው ህዝቡ ደግሞ በሌላ ጎን ስንመለከተው ለመንግስት ሰልፉን እያሳየ እንዲህ ለሰላም ከፍተኛ ድጋፉን በማሳየት የወጣበት ሁኔታ ነው። ሌላኛው አነጋጋሪ የሆነው ጉዳይ የአትሌት ገለቴ ቡርቃ ጉዳይ ነው። እንግዲህ የኢትዮጵያ የአትሌት ፌዴሬሽን መግለጫ ሰጥቷል። ስለዚህ በማንኛውም ጉዳይ ከአትሌት ገለቴ ጎን እንደሚሰለፍና ና ፍትህ ማግኘት እስካለባት ድረስ እንደሚታገል መግለጫ ሰጥቷል። የኢትዮጵያ አትሌት ፌዴሬሽን በአትሌት ገለቴ ቡርቃ ጉዳይ ለብዙሀን መገናኛ ጋዜጣዊ መግለጫ ሰጥቷል። በመግለጫውም ሌላኛው ጉዳይ የአትሌት ፌዴሬሽን ፕሬዚዳንት ዊንግ ኮማንደር አትሌት ስለሺ የሀገር ኩሩ የሆነችን አትሌት ገለቴ የገጠማትን በሁሉም ነገር ለመፍታት እንደሚሰራ ገልጿ ማለት ነው። ሌላኛው በጣም ደግሞ የሚገርመው መሰረት ደፋር በቁጭትም በስሜትም ሆና የተናገረችው አለ። እጅግ በጣም የሚገርም ሁኔታ ነው። የአትሌቶችን ልብም የሰበረ ጉዳይ ነው። አትሌት መሰረት ደፋርም ችግሩን ሰፊ መሆኑን ገልጸው ችግሩ ሰፊ መሆኑን ገልጻ እንግዲህ ለሀገር ስምና ዝና የከፈለችው መስዋዕትነት መሆኑን ትክክለኛውን ፍትህ እንዲሰጣት እንጠይቃለን ብላለች ማለት ነው። አትሌት ገለቴ አንድ ግለሰብ ሳትሆን ትልቅ ተቋም ሀገርን የተሸከመችና ለሀገር የሰራች ድንቅ ታላቅ የሆነች ታላቅ ኢትዮጵያዊ አትሌት የምንኮራባት እንጂ በአንድ ግለሰብ መታየት የሌለበት ጉዳይ መሆኑን አትሌት መሰረት ደፋር ተናግራለች ማለት ነው። ስለዚህ ብዙ አትሌቶችን ሴቶችም፣ ወንዶችንም እንዲሁም ሀገርን የጎዳ መሆን በአጽንኦት እየተናገሩ ይገኛል። ስለዚህ ትክክለኛ ፍትህ እንዲሰጣት አሁን እየጠየቁ ነው የሚገኝ እኛም ከአትሌት ገለቴ ቡርቃ ጎን መሰለፍ እንዳለብን መግለጽ እፈልጋለሁ። ምክንያቱም እች የሀገር ኩሩ የሆነች ሴት እንግዲህ በቀላል እንግዲህ በአንድ ግለሰብ እንደዚህ መብጠልጠል የሌለባት መሆኑ በጣም በጣም የሚገርምም የሚያሳፍር ጉዳይ ነው። ሌላኛው ጉዳይ በጣም አነጋጋሪ ሆ በባህር ዳር ዛሬ የተካሄደውን ሰላም ሰልፍ አስመልክቶ ብዙዎች እንግዲህ መነጋገር የሆነ ነበር። ፋኖ እንግዲህ ማንም እንዳይወጣ ብሎ መግለጫ ሰጥቶ ነበር፣ ግን ህዝቡ ግልብጥ ብሎ ማንም በማያቆመው መልኩ ሰላማዊ ሰልፍ እየተስተጋባ ይገኛል ማለት ነው። ሰላም የሚያስፈልገው ለኢትዮጵያ ነው። ስለዚህ ፋኖች ጫካ ሆናችሁ የሚሰጡት መግለጫ ከመሬት የሚወርድ አንዳችም ነገር አለመኖሩ ተገንዝባችሁ፣ የሚያስፈልገው ለኢትዮጵያ ሰላም ነው እና ሰላም ለኢትዮጵያ ይሁን እያለ መግለጫ ሰጥቷን፣ ግን ማንም ህዝቡ ከጆሮም አላደረሰም። ሁሉም ግልብጥ ብሎ ነው የወጣ በጣም ደግሞ የተለያዩ መፈክሮችንም እያስተጋቡ ይገኛሉ። አሁን በዚህ ሰዓት ማለት ነው የሚያስፈልገው ለክልላችን ሰላም ነው፣ ለኢትዮጵያ ሰላም ነው። ሸኔም ሆን ፋኖም ሆን ህዋትም ሆን የሚጠቅመው እጅ ለእጅ ተያይዘን በሰላማዊ መንገድ ሀገራችን ማልማትና መነጋገር መደራደር ነው። ስለዚህ ያዛ ውጭ ግን የሚመጣ መፈክ ምክክር መሬት የወረደ ጠብ የሚል የለም። ስለዚህ ለኢትዮጵያ ሰላም ሰላም ለሀገራችን ይሁን እላለሁኝ። ስለዚህ በዛሬው እለት በርካታ ወንድሞቻችን ሰላሙ ሰልፍ እየወጡ እያስተጋቡ ይገኛሉ። እኛም ደግሞ ከመንግስት ጎን ተሰልፈን ለመንግስት ድጋፋችን እንሰጣለ ማለት ነው የሚያስፈልገው ሰላም ነው። ከዛ ውጭ የሚመጣ ለውጥ የለም። በሰላም ነው ሀገር የሚለመው። ስለዚህ የሰጣችሁት መግለጫ ማንም ማንን ሊገድብ አልቻለም። ሁሉም ህዝብ ግልብጡ ለወጧል። በአሁን ከሰዓት ቀጥታ ከሰላም ሰልፍ ወደ ስታዲየም ገብቶ ህዝብ ለህዝብ ምክክር የሚካሄድበት ትልቅ የሆነ ጉባኤ ነው። በዚህም እንግዲህ የተለያየ መልእክቶች ተላልፈዋል። ለሰላም ዘብ እንቆማለን፣ የሚያስፈልገው ሰላም ነው፣ ከህዝብ ጎን እና ከመንግስት ጎን እንሰልፋለን በማለት ነው መሰልፎችን እየተስጋቡት የሚገኙት ስለዚህ ቃሪ ወንድሞቻችንም ጫካ ያላችሁ የመንግስት ሰላም ጠሪ እንትቀላቀሉ በዛ አጋጣሚ መልእክታችን ማስተላለፍ እንፈልጋለን ማለት ነው። ምክንያቱም የሚያስፈልገው በሰላም ነው፣ ሀገር የምትለመው በሰላምና በሰላም ብቻ ነው። ከዛ ውጭ ግን መሬት ጠብ የሚል አለመኖሩ